ም እይን እፎይን መንካት ማለት መላ ኦርቶዶክሳያንን መንካት ማለት ነው። ሁላችንም ከሕሊናችን ውስጥ ማውጣት አለብን ብዬ የማስበው ለናንተ ብቻቸው ለመላው ኦርቶዶክስን በዚህ አጋጣሚ፣ ክርስቲያንና ሚስማር ሲመታ ይጠብቃል እየተባለ ሁሌ መመታት አይኖርብን፣ የመጀመሪያው ነበር። ሁለተኛ ስንሞት እንበዛለን የሚል ትርክት በፍጹም ማውጣት ከአይምሯችን እንቻላለን። ግራህን ሲመጣ ቀኘህን ስጠ የሚባል አማርኛ ከአይምሯችን ውስጥም ከልባችን ሰሌዳን መፋቅ መቻል በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም እፎይ ጎን ነን። እኛም ክርስቲያኖች ባለንበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉት። ይህ ድረስ ክርስቲያኖችን ካልገደል ጀነት አንገባም የኛ የጀነት መግቢያ የክርስቲያኖች ደም ነው። ክርስቲያኖችን ካልገደል ፈለጉታሉ ሊገሉ ሊገዳድሉ መጽሐፍ ገልጦ ያቃታቸው ሁሉ ከነብዩ የተማሩትን የመግደል ዘመቻ በስጋ ተገለጦ ፈርተዋ አንዱን ብቻ ብሎ እየተጣራ አሳዩና አስረዱ። ትክክል አይደለም። ይህ ሰላም መንገዱ ገርላችሁ ከጸደቃችሁ ሞተን እንጸርቃለን። ሁሉም ክርስቲያን እፎይ ነው ሁልጊዜም ቢሆናል። ቀኝን ለመጣ ግራን ስጥ የሚለው ለአማኝ ወንድም እንጂ ለሌላ አይደለም። ከፍ እፎይ ማለት ለኛ አይናችን ወርቅ ሰው ያውቀዋል። ወይ እፎይ እፎይ አረ ከባድ ከባድ አንደኛ አይደል? በጣም ከአንደኛ በላይ ነው። ለላችን ምን እናምንበት አምላክ ነው የያዘው የኛም አምላክ ነው። ለሚዙቱበት እኛ ከጎኑ ነው። እፎይ እኔ ማለት እኔ ነኝ። እፎይ አባብዬ ወይ እፎይ፣ ሁሉም ባለማህተም እፎይ ነው። እስዬ ወይ እፎይ፣ ክርስቲያን ነው እፎይ፣ ኦርቶዶክስ ነው እፎይ፣ ባለማህተም ነው። የሰው ልጅ በጭንቅላቱ መዋጋት ሲያቅተው፣ ወደ ጉልበት ይሄዳል። ዘመኑ ደግሞ የሐሳብ ነው። በሐሳብ መድረክ ተከፍቷል። ከዛ አልፎ ግን ከመጣ እፎይ ያሰረው ማህተብ እኛ ያሰርነው ማህተብ ነው ማለት ነው። ስለዚህ እፎይ ካል ስህተቶች ካሉ እንተራረማለን። ከዛ ውጭ ግን በተካሄደበት በዛኛው ጎን ልክ እንደቆሙት በዚህኛው ጎን ደግሞ በክርስትናው እኛም ከፎይ ጎን ነን። በእርግጥ ሃይማኖታችን እንደናንተ ደም አፍሳሽ አይደለም። ዳሩ ግን ዝም ብላችሁ ስትገሉን ዝም ብለን እናያለን ማለት አይደለም። ወዳጃ አንድ ልትገድል ትችላለህ፣ ግን በእጥፍ በአስር እጥፍ ሊመለስልህ ይችላል። ዝም ብሎ እሚያይህ የክርስቲያን ወጣት የለም። እውቀት ካለህም ሞግት። ጥያቄ እየጠየቀ ነው። ሁሌ የውይይት ጥሪ እያቀረበልህ ነው። ና ለምጠይቅህ ነገር መልስ ስጠኝ እኔም ልመልስልህ እያለህ ነው። ከቻልክ መልስለት፣ ካልቻልክ ደግሞ አርፈ ቁጭ በል። በመሳደብ ደረጃ ደግሞ እንደናንተ እኛን የሚሳደብ የለም። እናንተ ያልተሰደባችሁም ጥያቄን የተጠየቃችሁት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 እኛ የእናንተን እናንተ የእኛን በደንብ አግብራችሁ ሊሆን ይገባል። እኛ የሰው አንነካም፣ የሰው መንካትም አንፈልግም። የእኛ እምነትም እንዲነካብን አንፈልግም። ቁጭ ብለን ዝም ብለን ሲገዱን ለበጎ ነው እያልን መቀጠልም አንችልም። ግራህን ሲመጡ ቀኝን ስጥ የሚለው ፍቅር ለሚገባው ነው። ገዳማት ሲወድሙ ካህናት መነኮሳት ምዕመናን ሲጋዩ ሲቃጠሉ ሲታረዱ ቁጭ ብለን ለበጎ ነው እያልን አንሞትም። ከተዋህዶ በፊት እኛ መቅደም መቻል አለብን። አሁን ጊዜው የሰማዕትነት ነው። ራሳችንን በማናቸው መንገድ በምንችለው ሁሉ ለቤተ ክርስቲያን ድምጽ ለመሆን ለሃይማኖታችን ዋጋ ለመክፈል ጥፍጋ የታለብን የሚሰማችሁ ሁሉ ይህን መልእክት አዳር ኦርቶዶክስ ተዋህዶ ቤተክርስቲያን ትናንት ብዙ መከራዎችን አልፋ ለዚህ በቃለች። ገዳማቶች የወደሙበት ጊዜ አለ። ካህናት በጅምላ የተጨፈጨፉበት የታረዱበት ጊዜ አለ። መታረዳችን መሞታችን አባቶቻችንን ዋጋ አስከፍሎ ዋጋ ከፍለው ለዚህ አዶ ሰዋታ እምነታችን እኛ ደግሞ ዛሬ እዚህ ያለነው በዋጋ የመጣችን እምነት ዋጋ ሳልከፈልን ለመጪው ትውልድ ልናስተላልፋት አንችልም። እፎይ በአንገት ላይ ያደረገው መስቀል እኔም አንገት ላይ እፎ እፎይ የሚመሰክርለት ክርስቶስ የኔም አባት ነው። እፎይ ላይ ለሚመጣው ነገር ሁሉ እኔም ወንድሞ አብሬው ከጎኗዋለሁ። እሱ ለሞት ስታስቡት እኔም ለሞት አብሬው እንደምቆም አስቡበት። ብዙ ሰው የገዛ ቤቱ ነዶበት ተቃጥሎበት ምናልባት ሀገር ትስተካከላለች ብሎ በዝምታ ያልፍ ይሆናል። ምናልባት ደግሞ ካለበት ቂም ደግሞ በግፍ በቁጣ በእልና በንዴት የተሞሉ ሰዎች ሲያሳድዱት ምናልባት ነገ የተሻለች ቀን ትሆናለች ብሎ ተስፋ ያደርጋል። ነገር ግን እለት በእለት የመጣችኋት ዝምታ ግን ዋጋ እያስከፈለች ነው። በተለይ ደግሞ ኦርቶዶክሳውያን ዝምታ በእርግጥ ፍራቻ አይደለም ዝም ማለት በእርግጥ ተፈርቶም ማለት ግን ደግሞ ዝምታ በራሷ ባርነት ትሰጣለች፣ ባህሪያት አድርጋለች። ዛሬ በወንድማችን እፎይ ላይ የሚደረገው ዛቻ ነገ በመላው የኢትዮጵያ ክርስቲያኖች ላይ የሚሆነውን ነገር እያሳየ ነው ያለው። ስለዚህ ዛሬ የተቀጣጠለችውን ይችን እሳት ዝም ብለን ወንድማችንን ለሞት የምንሰጥ ወንድሞች የለንም። እፎይ ላይ የሚሆነው ነገር በጠቅላላ የሁላችንም ይሆናል። እኔም ኦርቶዶክሳዊ ወጣት ነኝ። መከባበሩ እንዳለ ሆኖ ግን እኛም ክርስቲያኖች ባለነበት እናንተም ባላችሁበት ምድሪቷ መሬቷ ለሁላችንም እኩል ሆነችበት ሰዓት ላይ ወንድማችን ግን አይናችን እያየ ግን አትገሉትም። ወንድሞቻችንን አይናችን እያየ አጠገባችን ሆነው እየሰማ ናቸው አትገሏቸው። ምክንያቱም እናንተን ብቻ ሰይፍ ይዞ ገዳይ እያደረገ ሀገር ሀገር ውስጥ አደለም ያለ ለምትናገሯቸው ነገሮች እኛም መክሰስ እስካለብን ድረስ ከውስታዞቻችሁ ጀምሮ፣ ከሼኮቻችሁ ጀምሮ እታች እስካሉት ሰዎች ድረስ መክሰስ እስካለብን መረጃዎችን ሰብሰ ሄደ መክሰስ እንችላለን። እናንተም ተነክቶብናል የምትሉትን ነገሮችን ሁሉ መታችሁ መናገር ትችላላችሁ። እኛም መረጃችን ይዘን መተን ከእናንተ ጋር ማውራት እንችላለን። ስለዚህ መግደል መሸነፍ ነው። ለመግደል ድምፅ ማፈን ይሄ መሸነፍ ነው። እፎይ ወይ ጵላዲዮስን የሆነ ነገር ብታደረጓቸው እነሱን የሚተከል ሌላ ትውልድ ይነሳል። ሲጀመር አሁን ተቀጣጥሏል በአሁሉም ነገር ይሉ አሁን በእርግጠኝነት በዚህ ሰዓት ላይ ሙስሊም ወንድሞቻችን ፊትለፊት መጥተው ባይናገሩ ብዙዎቹ ላይ ጥያቄ እንደተፈጠረ ግን እኔ በእርግጠኝነት መናገር እችላለሁ። እንደዚህም አይነት ነገር አለ ወይ ብለው እያሰቡ እንደሆነ ብዙዎቻችን እናቃለን። ወይ ፈርተው ነው ያሉት ሰዎች ጥርጣሬ ውስጥ የገቡት አብዛኞቹ ወንድሞቻችን ወይ ፈርተው ነው ወይንም ደግሞ መናገር ድሉ ስላላገኙት ነው። ቀላል አይደለም። ከአንድ ሃይማኖት ወደ አንድ ሃይማኖት አንድ ይግልጥ ጥሎ ሞታት አሁን የተደረገው ነገር ግን ብዙዎች ልብ ውስጥ እንደገባና ብዙዎቹም አጠገባቸው ያሉትን ሰዎች እንደዚህ ይላል እንዴ እንዲ ይላል እንዴ ሐዲሱ እንዲ ይላል እንዴ ቁርአኑ እንደዚህ ይላል እያላችሁ እንደምትጠይቋቸው ግልጽ ነው። ጥሩ ነው ይሄ መሆኑ ራሱ፣ በእኛ ዘመን ይሄ መሆኑ በጣም ቀላል አይደለም። የተጻፉትን መጽሐፍት ልነግራችሁ አልችልም። ክርስትና ላይ ክርስትና ላይ መጽሐፍ ተጽፏል። ክርስትና ላይ በመዝሙር ተነግሯል። ክርስቶስ ፍጡር ነው ፍጡር እንዴት ታመልካላችሁ? ወንድ እንዴት ታመልካላችሁ? እየተባለ በመዝሙር ደረጃ ኦፊሻል በኦሮሚኛ ተሰርቷል። በአማርኛ ተሠርተዋል መጽሐፍቶች አሉ በጣም በርካታ ነገሮች እንደውም እኛ መናገር ካለብን እንደውም ብዙ አልተናገርንም እኛ መናገር ያለብንን ያን አልተናገርንም ስለዚህ ከእያንዳንዱ ክርስቲያን ከእያንዳንዱ ክርስቲያን አሁን ላይ መጀመሪያ የሚጠበቀው ህብረት እያንዳንዱ ክርስቲያን ህብረት ያስፈልጋል እያንዳንዱ ክርስቲያን ህብረት ያስፈልገዋል በህብረት መቆም ቅድስት ቤተክርስቲያናችንም ደግሞ አብራን ከጎናችን ልትቆም ይገባል ስላለፈ የሰላምና የፍቅር ዘመን ብለን ብዙ የተውል፣ ነገር ግን በጉያችን የሚያቃጥልን የታሪክ እሳት የተሸከምን ኦርቶዶክሳውያን ባለማህተቦች ነው።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 መጋፈጥ የምትፈልጉ ከሆነ በአስተምህሮ ልክና በተጠቀሰ ጥቅስ ብቻ ተሟገቱ። ሌላውን ነገር እንድተውት ነው ምንላችሁ። ለምን መሰላችሁ? ለዚህ ማሳያና ማስረጃ የሆነ ነገር እናንተው ጋር ነው ያለው። እናንተ እንደዚህ ትሉን የለ እንዴ፣ ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አምላክ እገ የነበረ ወንድ ለወንድ የሚሳሳ አየው። ይህን አምላክ ይታያለ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

እግዚአብሔር ያሳፈራል። በእውነቱ ኢየሱስ ራሱ በግን ወርቅ ልክ ነው፣ በግ ነው ያው የበግ ደግሞ መለሳችሁ እናንተ በግ ናቸው። መልከት ዚ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት፣ ምን እንደሰራ ይሄንን በወንጀል በእርግጥ እፎይ ሲናገር እውነቱን ስድብ፣ እናንተ ስታወሩ ግን ጽድቅ ሁዋሪው አለከና እናንተ ማናችሁ ናቸው። እፎይ ሲናገር ስድብ፣ እናንተ ስታወሩ ሰላም። ሁላችሁ ኮመንት ላይ የገባችሁ እኔ እፎይ ነኝ እያላችሁ ኮመንቱን አቅለቅልበት በኢትዮጵያ አየር መንገድ በኩል ወደ ከሀገር እንዳይወጣ እግድ ወጥቶበታል። ይህንን ግለሰብ አንድ ማወቅ ያለባችሁ ምን እንደሆነ ታውቃላችሁ? እናንተ የራሳችሁ ቤተ እምነት ሲነካ ሲጠየቅ አሁን በመጻፋችሁ ላይ ያለ ነው በመጻፋችሁ ላይ ያለ ሲጠየቅ ያንገበግባችኋል ማለት ነው። ባልገባችሁት ነገር ባልተረዳችሁት ነገር ልክ እንደዚህ አይነት ክፍታፍ ደግሞ መቶ ሰው ሃይማኖት ላይ አፉን ይከፍተዋል ማለት ነው። እየተራራጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው፣ እንዲህ በማለት በአይምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአይምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ስለዚህ እናንተ ስትናገሩት ትክክል፣ ሌላው ደግሞ መልስ ሲሰጣችሁ ኃጢአተኛ የሚሆንበት አንዳችም ምክንያት የለም ማለት ነው። እያንዳንዳችሁ እናንተ በምታደርጉት ልክ ወይ ደግሞ መጠየቅ አለበት፣ ገር መውጣት የለበትም ምናምን እያላችሁ በምትፎክሩበት ልክ እነዚህንም ለህግ አቅርባችሁ ነው ማለት ነው። ስታከብሩ ይከበርላችኋል። አሊያ ግን እናንተ ማን ስለሆናችሁ በሰው ሃይማኖት በዚህ ደረጃ አፋችሁን እየከፈታችሁ እኛ ዝም የምንልበት ምክንያት የለም ማለት ነው። አንተ አምላኬን በዚህ ደረጃ ስታጠለጠል አምላክ መሆኑን ነግርህና ከዛ ደግሞ አንተ መጽሐፍ ላይ ያለውን ጉዶች፣ ቆሻሻ ነገር እገልጣለሁ ማለት ነው። ኦኬ ስለዚህ እናንተ ስትናገሩ ጽድቅ፣ እኛ ስንናገር ኩነን የሚሆንበት አንዳችን ምክንያት የለም ማለት ነው። አትንጠራሩ አየው ይሄን አምላክ ይታያለ። አ አያ ይሄ ሽማግሌ ላይ ያው፣ ይሄ ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያንስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እግዚአብሔርን ብለት እናውጡት የሆነ ጋር መተወሰድ በሉት እናንተ ስትናገሩት ልክ ክርስቲያኑ ሲናገረው ደግሞ ስህተት የሚሆንበት ምንም አይነት ነገር የለም። ወንድሞቻችን ላይ የግድያ ዛቻና ማስፈራሪያ እየላካችሁ ልታሸማቅቁ የምትሞክሩትን ነገር አደብ ግዙ። አንድ ክርስቲያን አንድ ነገር ቢሆን ቪዲዮ የሰራችሁ ሰዎችና በስራቸው ገብታችሁ ያበረታታችሁ በሙሉ ኃላፊነቱን ትወስዳላችሁ። ሰውን በትምህርት አሳምኖ ማስለም ይቻላል። ነገር ግን በሰይፍና በቆንጃራ እያስፈራራ ግን ማስለም አትችልም። የምታስጠብቀውም እምነት አይኖርም። እንደዚህ አይነት ሐሳብ ያላችሁ ከላይ እስከታች ያላችሁ ምንም ናችሁ። ወንድሞቻችን አይናችን እያየ አይገደሉ አቻላችሁ። ቁርአናችሁን ይዛችሁና በእውቀት ተወያዩ ካሉ ነገር ማስፈራራትና የግድያ ዛቻዎችን በመላክ የሚቀየር ምንም አይነት ነገር የለም። ልታውቁት የሚገባ አንድ ነገር እኛ ክርስቲያኖች ነን፣ ምንም አይነት ነገር አያስፈራንም። ሰላማችሁ ይብዛ፣ ጌታ ይወዳችኋል። እፎይ ለሕግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለሕግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለሕግ ማቅረቡን እኛም እንተባብራችኋለን። እስኪ አርምታቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ፣ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች፣ ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም ክርስቲያኖች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው።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 ያአንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር ያንተ አምላክ እጌ የነበረ ወንድ ለወንድ የሚሳሳ ማለት ነው። ገድለ ጽሆን ማማይ አንቺ የሸርሙጣ ልጅ የሸርሙጣ ልጅ የሸርሙጣ ልጅ። እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ልጆች እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነሱ መጻፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም ይቀር በዚህ በአንደኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላክም የኛ እምነት አይነካ እኛ ግን ስለእናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት መታገብር ነው የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ፣ አንተ ግን እምነት ሲነካ፣ አንተ ግን ስለእምነት ሲወራ ካልተገደለልኝ የምትል ከሆነ የፍጹም ጤነኝነት አይደለም። ያለ ነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለ ሌላው ሃይማኖት እንደፈለግን እንሳደብ፣ እንናገር፣ እነርሱ ግን ሌላው ግን ስለ እኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለ እኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጪው እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ የራሳችሁን ልጆች ካላስቆማችሁ በቀር እንደ እፎ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆኖ እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ከዚያ በግልጽ ወታችሁ ተቃወሟቸው። በግልጽ ወታችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። የክርስትና እምነት ተከታይ ወገኖች ቤተ ክህነት፣ እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የምጣዱ እያለ የእንቅቡ ተንጠጣ ማለት ይሄ ነው። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯረጡ ይገኛሉ። ሰጠፎ የተባለ ግለሰብ የመሳሰሉት መሰሎቹ ኢትዮጵያ ላይ እንደ ልባቸው በኢስላም ሲጫወቱ፣ እኛ ስንጮ እና ሰዎች እጃቸውን ያገኙ ስንል ከሁላቸው የማትቆሙት ለምንድን ነው? ይህ ነው የአንተ አምላክ ኢየሱስ። ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር አምላክ ሕግ የነበረ ወንድ ለወንድ የሚሳሳ ነው። ስለ ለእግዚአብሔር ስለጠጣ እና እንግዲህ በጣም ነው የሚገርሙት መጀመሪያ እስልምና ማስገደድ የለም አምነውበት እንዲመጣ ነው ምንፈልገው የሚለው ያለ ማስረጃ ነው ይኸው ለምሳሌ አሁን ሱራ ዘጠኝ ቁጥር አምስት ላይ የተከበሩ ወራቶች ባለቁ ጊዜ ግን እነዚ አጋሪዎች ባገኛችሁባቸው ስፍራዎች ሁሉ ግደሏቸው የማይቀበሉትን እስልምና ባገኛችሁበት ቦታ ሁሉ ግደሏቸው ይላል ይህንን ክርስቲያኖች የሚመለከት ነው እዛ ቁጥር ሀያ ዘጠኝ እነዚያም የመጽሐፊቱ ሰዎች የአላህ መልእክተኛ እርም ያደረጉትን የማያደርጉትን አላህና መልእክተኛውን የማይቀበሉትን ጋደሏቸው ሲል እንመለከተዋል ሃይማኖቱ የሚያዘው ትምህርት ስለሆነ ሲቀጥል፣ ግን በጣም የሚገርመው በማስረጃ ሲወራ ስድብ የምትሉ ከሆነ መጻሕፍቶቻችሁ ናቸው የተሳደቡ፣ ሐዲሳቶቹ ቁርአኑን ተከፍቶ የተነበብ እሱ ሲነበብ ስድብ ምትል ከሆነ ስለዚህ መጻሕፍቶቻችሁ ተጥሏቸው የሚገባቸው እናንተ ናችሁ። ሲቀጥል ግን የኢትዮጵያ ቤተክርስቲያን ህግ ክፍል ምን እየሰራ እንደሆነ ፈጣሪ ነው የሚያውቀው። እንግዲህ አንድ ንጹህ ክርስቲያን የገዛ ቤቱ ድረስ ሄደው ወጣቶች አደራጅተው ሊገሉት ሙከራ ያደረጉት ወጥተው እንዲ በእንደዚህ አይነት መልክ እየተናገሩ የግድያ ሙከራ ያደረጉት በነጻነት እየሄዱ ጭራሽ ደግሞ እንደዛም ተፈጽሞበት አሁን ደግሞ በህግ እንሄዳለን እያሉ የቤተ ክርስቲያን የህግ ክፍል ምን እየሰራ እንደሆነ ፈጣሪ ነው የሚያቀሙ። ምንም አይነት መግለጫ ሲሰጥ አልሰማንም እስካሁን እነሱ በሚዲያ ይህን ያክል እያራገቡ ሲያወሩ የኢትዮጵያ የቤተ ክርስቲያን የህግ ክፍል ግን ምንም አይነት መግለጫዎች ሲሰጣ አንመለከተውም። በገዛ ቤቱ ወጣቶች አደራጅተው ለመግደል ሞክረው እንኳን ምንም እየተባለ አይደለም እና ሁላችንም ድምፅ ልንሆን ያስፈልጋል ለማለት ነው። ላሞቹ ለተጠየቀው ጥያቄ መልስ ምስጠት ሲያቅታቸው እንግዲህ በጉልበት መሄድ ከጀመሩ ትንሽ ሰንበት በት ብለዋል። አሁን ደግሞ ግብረ ኃይል አቋቁመናል ብለው ግብረ ኃይል አቋቁመው ወሮ በላ ነፍሰ ገዳይ አደራጅተው ወንድማችንን እየፈለጉት ነው። እኔ የአእምሯቸው ያለማደግ ህመም ያሳስበኛል። ለውይይት ጋበዛቸው እምቢ ያሉ ተሸማቀቁ። ስለዚህ ትሸማቀቃላችሁ አለ። ምን ያርገ ልጅ ካልተሸማቀቃችሁ ተወያዩ። እናንተ ሐዋርያው ጳውሎስን እየተሳደባችሁ በላይባችሁ አልዋላችሁም። እግዚአብሔርን አልተሳደባችሁም። እናንተን እንግድ እላልን እኛ አላልንም። ለምን ለጥያቄዎቻችሁ እኛ መልስ አለን። አንፈራም። ሰይፍ የሚያስነሳን ነገር የለም። እናንተ ግን ፈሪ ናችሁ ሽንታም። ስለዚህ ፈሪ ስለሆናችሁ በጉልበት ዝም ለማስባል ትሞክራላችሁ። በጉልበት ደግሞ ማንንም ዝም አታስብሉ። እሺ ስለ ሁለት ነገር ተመልሽ የመጥቻለሁኝ አንደኛው፣ ትናንትና በደንብ በሰፊው ስንሰማ የነበረው ደግሞ ማታ ላይም ስንሰማ ያመሸነ ጉዳይ አለ። የወንድማችን የእፎይና የወንድማችን የጵላዴት ጉዳይ ስንመለከተው እንደነበር እናስታውሳለን። ታዲያ ሁለት ጥሪዎች ለማቅረብ የተመጣሁት፣ አንደኛው ከዚህ በፊት እስልምና ላይ ስንሰራ የነበሩ ወንድሞችና እህቶች በተቻለ መጠን በፍጥነት ወደ እስልምናው ትምህርት ገብተን የጠፉትን ወንድሞቻችንና እህቶቻችን ልንመልስ ይገባል። በተለይ በደንብ ስንሰራ የነበርንና የጠፋን ሰዎች ስላለን በደንብ ስለምንተዋወቅ ማለት ነው እኔም ጨምሮ በዩቲዩብም ቢሆን ከዚህ በኋላ በቲክቶክ በሰፊው የምመለስበት ነው የሚሆነው። ሁለተኛው ግን በተለይ ወኛ ወንድሞቻችን ላይ በተለይ ብዙ ተከታይ ያላችሁ ወንድሞቻችን እና እህቶቻችን አላችሁ። በጣም ምናቃችሁ፣ እስካሁን ድረስ ለወንድሞቻችን ምንም አይነት ድምፅ ያልሆናችሁ ሰዎች እያየ ያለ ነው። ወንድማችን እፎይና ወንድማችን ባዳዲዎስ ቢገደሉ ኖሮ ምናባት ጥቁር ለብሰን ዛሬ ልንወጣ እንችል ሊሆን እንደዛ ሀሳባችን ነበረ። በህይወት እያሉ ከጎናችሁ አለን፣ እንደግፋችኋለን ማለት ሲገባችሁ አትሊስት ከፕሮቴስታንቶች እንኳን ለነሱ ድምፅ እስኪሆኑ ድረስ እየደረሱ የኛ ወንድሞቻችን እናቶቻችን ዝምታቸው ለምን እንደሆነ ግን እስካሁን ድረስ አልገባኝም። እውነት ለመናገር በጣም ብዙ ፕሮቴስታንቶች እነ ቃሌ በደንብ ሲናገሩ እየሰማናቸው ነው። የእኛ ወንድሞቻችን ግን ዝምታን ለምን እንደመረጣቸው አላውቅም። ምናልባት ክብር አስጨንቋችሁ ከሆነም ደግሞ አትሊስት ክብራችሁ ከወንድማችሁ በላይ የሚሆንባችሁ አይመስለኝም። እና በተቻለ መጠን ጠፍተን ያለን ወንድሞቻችን ልንመለስ ይገባል። ውሳቶቻቸው እያየናቸው ክርስቶስን ሲሳደቡ ከአምላክነት ክብር አውርደው ለፍጡሩ እንኳን የማይገባ ስድቦችን ጭምር ሲሳደቡ እየሰማን እያየን ዝም ያለን ሰዎች ይኖራለን። እና ምን ያህል ከሕሊናችን ጋር ብንጣላ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ሲሳደቡ ዝም ያለን ቅድስ ስላሴን ሲሳደቡ ዝም ያለን ሰዎች አትሊስት አሁን ጊዜው ነው ብዬ አስባለሁ። ወንድሞቻችንን ምክንያት አድርገን ቀጥታ ወደ ቲክቶኩ ውይይት መመለስ እንዳለብን ይሰማኛል። ለብዙዎች እንዲደርስ ነገር አድርጉት፣ ይድረስ። ክርስቲያኖችን ካልገደልን ጀነት አንገባም የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም ብላችሁ ወንድማችንን እፎይንና ጵላዲዎስን ለመግደል ሌት ተቀን ለምትደክሙ በሙሉ ከዚህ በኋላ እፎይም ሆነ ጵላዲዎስ ግለሰብ መሆናቸው አቁሟል። እነዚህ ወንድሞቻችን ኦርቶዶክሳውያንን ብቻ አይደለም መላውን በክርስትና ስም የሚጠሩትን ሁሉ የሚወክሉ ሆነዋል። ስለዚህ ኢትዮጵያ የጋራ ሀገራችን ናት። ማንኛውም ሰው የወደደውን እምነት የመከተል መብት አለው።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 እንጸድቃለን የሚሉ ነውረኞችና ነውጠኞች ቴረሪስቶች ካሉ መንግስት ስራት ላይ ሊያስይዝገባል። ይሄ መልእክት ለእያንዳንዳችን ለእፎይ አይደለም፣ እኔም እፎይ ነኝ የሚለው አይገልጸውም። እኔ ነኝ ራሴ ራሴ ላይ ነው የመጣው። ስለዚህ ሁላችንም ልጆቻችን ልንጠብቅ ይገባል። የምን መልክት ማስተላለፍ ፈልጋለሁ። እግዚአብሔር ሀገራችንና ህዝባችንን ይጠብቅልን። ወንድሞቻችን እፎይንና ጵላዲዎስን እግዚአብሔር ይጠብቅ። ድምፅ እንድንሆናቸው ለሁላችሁም ማስተላለፍ ፈልጋለሁ። ይህንን መልክት እግዚአብሔር ስል ሰላም ጠና ይስጥልኝ። እንደምን አላችሁ? እንደምን ሰንበታችኋል? ይህም ቪዲዮ የምሰራበት ሁለት ምክንያት ነው። የመጀመሪያው ወንድማችን እፎይና ፕሌያዶስ ወይም ሌሎቹ በጠቅላላ በእስልምና ላይ የምትሰሩ ጠቅላላ ወንድሞቻችን እንዲልላችሁ እወዳለሁ። እናንተን የሚጠብቅ አይተኛም፣ አያንቀላፋ እግዚአብሔር። በመውጣት በመግባታችሁ መልአኩን እየላከ ይጠብቃችሁ። ቅዱስ ጳውሎስ እንዳለ ብንኖርም ብንሞትም ለጌታ ነን ብሏል። መኖራችሁም ለጌታ ነው፣ መሞታችሁም ለጌታ ነው። አሁን እሱ አይደለም ያስጨንቀን። ነገር ግን የሚያስጨንቀን ነገር ያለው እናንተ በምታደርጉት አገልግሎት ሁሉ እኛ በመተኛታችን ታላቅ ይቅርታ እንጠይቃለን። እግዚአብሔር አምላክ ይጠብቃችሁ። እግዚአብሔር አምላክ ዘመናችሁን ያርዝመው። እግዚአብሔር አምላክ ከዚህ የበለጠ ሞገስና ጸጋ ሰጥቷችሁ ሁሉም ወደ ክርስቶስ እንድታመጡ ቅዱስ ፈቃዱ የእሱ ይሁን። እግዚአብሔር ይጠብቃችሁ መልአኩን እየላከ ሁለተኛው መልእክቴ ግን ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነት ለአዲስ አበባ ሀገረ ስብከት እና በየሀገረ ስብከቱ ላላችሁ ሊቃነ ጳጳሳት እና የሀገረ ስብከት ስራ አስኪያጆች ጭምር ነው። በዋናነት ግን ለቅዱስ ሲኖዶስ ለጠቅላይ ቤተ ክህነትና ለአዲስ አበባ ሀገረ ስብከት አውሽ ይህን ነገር በዚህ ቪዲዮ ባንናገር፣ ነገር ግን በእነዚህ ወንድሞች ላይ እየደረሰ ያለው ነገር ከአቅም በላይ ስለሆነብን እናንተን አባቶቻችሁን አባቶቻችንን በዚህ መልክ ልንማጸናችሁ በዚህ መልክ ልንጠይቃችሁ ተገደናል። እነዚህ ልጆች የሞት አዋጅ ታውጆባቸዋል የሞት አዋጅ የሞት አዋጅ መንቀሳቀስ እንዳይችሉ በአዋጅ ታውጆባቸዋል እንዲገደሉ ተወስነዋል ለዚህም መረጃ አላቸው ለዚህም ብዙ ቪዲዮዎች ወጥተዋል በአደባባይ ግደሉት የት እንዳለ አግኝተናል ብዙ ቪዲዮዎች ወጥተዋል ስለዚህ የቤተ ክህነቱ የህግ ክፍል እንደገና ቅዱስ ሲኖዶሱ እንዲህ አይነቱን ነገር ከእነዚህ ወንድሞች ጋር በመቆም ጠርታችሁ በማነጋገር ምን እንደሚፈልጉ በውስጣቸው ያለውን ሀሳብ ሁሉ እንድትሰሟቸው በእግዚአብሔር ስም አደራ እንላለን። ኢዮቲሲ ቲቪ ደግሞ ሌላውን ነገር ሁሉ እንደምትዘግቡ ይህንንም መረጃ ሲደርሳችሁ፣ ይህም መልእክት እንዳገኛችሁ ወይም ሌሎች ወንድሞቻቸው የሚሰሩትን እንደሰማችሁ፣ ይህንን ዘገባ በማስረጃ እንድታቀርቡልን፣ ለአገሩ ሁሉ እንድታደርሱልን በእግዚአብሔር ስም እንጠይቃለን። እዚህ እነዚህ ወንድሞች የድብቅ አይደለም በውስጥ የተሰራ ሴራ አይደለም። በድብቅ መግደልም ይፈልጋሉ፣ በአደባባይም መግደል ይፈልጋሉ። ስለዚህ ተገድለው ፍታት ለመፍታት ከምንቆም እስላሞች ክርስቲያኖችን ገደሉ ብለን ለዜና ከማብቃታችን በፊት ህግ ባለበት ሀገር ስለምንኖር እባካችሁ የቤተ ክርስቲያን አባቶች፣ ወንድሞች፣ እህቶች ይሄ የሚመለከታችሁ ሁሉ እነዚህን ልጆች በአስቸኳይ ጠርታችሁ እንድታነጋግሯቸው በእግዚአብሔር ስም አደራ እንላለን በህይወት እያሉ ከእነዚህ ወንድሞች ጋር እንድትቆሙ አባቶቻችንን በታላቅ ተማጽኖ እንጠይቃለን። አውሽ ይህንን ቪዲዮ ባንሰራ ደስ ይለናል። ምክንያቱም ቤተ ክርስቲያኒቱ በዚህ በቲክቶክ ላይ ለሚደረግ አገልግሎት ቦታ ሰጥታ እድል ሰጥታ እዚህ ላይ የሚያገለግሉ ወንድሞችን ወደ ሚዲያው አስጠግታ ብዙ መጠቀም ትችላለች። እነዚህን ወንድሞች ግን በህግ ጠለላ በህግ ከለላ በጸሎትም ከጎናቸው እንደምትሆኑ በቅርቡ ቃል እንደምትገቡልን ተስፋ እናደርጋለን። የኢትዮ ቲቪ ጋዜጠኞችንም ከእናንተ ድምፅ እንደምትሆኗቸው ተስፋ እናደርጋለን። እግዚአብሔር ይጠል ይስጥልኝ፣ ወንድሞቼ፣ እግዚአብሔር ይጠብቃችሁ፣ ሁላችሁንም እግዚአብሔር በመውጣት በመግባታችሁ ይጠብቅ። ሰላም። ወንድሞቻችን ደግሞ ይህንን በማድረግ የምትጠቀሙት ምንም ነገር ስለሌለ በትምህርት እንማማር፣ በሀሳቡ ላይ እንጋጭ፣ በሀሳቡ ላይ እንነጋገር። እናንተም መጻሕፍቶቻችሁን መርምሩ። እኛም ለምትጠይቁን መልስ እንሰጣለን። ነገር ግን እየተደረገ ያለው ነገር የሚጨምርላችሁ አይደለም። በተገደልን ቁጥር እንበዛለን ብሏል እና መጽሐፉ። ስለዚህ ሁላችንንም ልቦና ያሰጥቶን ተከባብረን ተዋደን እንድንኖር አምላከ ቅዱሳን ይጠብቀን። እፎይ እንዳንተ መሆን ባልችልም እኔ ራሴ ዛሬ እፎይ ነኝ ብያለሁ።